ሰላም ውዴ ቻናል ለቤተሰቦች እንደምንቆያችሁ። እንግዲህ ዛሬ ደግሞ ይላችሁ የመጣሁኝ ሎሚ ለጤና የሚሰጠውን የጤና በረከቶች ይሆናል። ቪዲዮውን እስከ መጨረሻው እንድትከታተሉት በአክብሮ ትጋብዛለሁኝ። እንግዲህ ሎሚ 15 በላይ የጤና ጥቅሞችን ይዟ ይሰጣል ማለት ነው። ሎሚ እንደ ቫይታሚን ሲ አንቲኦክሲደንተንት እና ፍላቮናይድ ባሉ ንጥረ ነገሮች የተሞላ ሲሆን ይህም በርካታ የጤና ጥቅሞችን ይሰጠናል። ሎሚ የመመገብ አስራ አምስት ዋና ዋና የጤና ጥቅሞች የሚከተሉት ናቸው። አንደኛ በሽታ የመከላከል ስርዓትን ይጨምራል። ከፍተኛ የቫይታሚን ሲ የበሽታ መከላከል ስርዓትን ያጠናክራል፣ እንዲሁም ኢንፌክሽኖችን ለመቋቋም ይረዳል። ሁለተኛ የምግብ መፈጨትን ይረዳል። የሐሞት ምርትን ያነሳሳል ይህም የምግብ መፈጨትን ይረዳል እንዲሁም የወድ መነፋትን ይከላከላል ማለት ነው። ሶስተኛ የፈሳሽ መጠንን ያበረታታል። ሎሚን ውሃ ውስጥ መጨመር ጣዕሙን ያጎለብታል እንዲሁም የተሻለ ፈሳሽ መጠን እንዲኖረው ወይም እርጥበትን ያበረታታል። አራተኛ ክብደት ለመቀነስ ይረዳል። የምግብ ፍላጎትን ለመቀነስ እና ሜታቦሊዝምን ለመጨመር የሚረዱ ፖሊፊኖሎችን ይዟል። አምስተኛ የቆዳ ጤናን ያሻሽላል። በሎሚ ውስጥ እንደ ቫይታሚን ሲ ኮላጅን ለማምረት ይረዳል። የቆዳ መጨማድና ሚዲያነትን ይቀንሳል ማለት ነው። ስድስተኛ መርዛማ ነገሮችን ከጉበት ያስወግዳል። መርዛማ ንጥረ ነገሮችን ለማስወገድ ይረዳል እንዲሁም የጉበት ተግባርን ይደግፋል። ሰባተኛ ሰውነትን አልካላይዝ ያደርጋል። ሎሚ አሲድ ቢሆንም በሰውነት ውስጥ የፒኤች መጠንን በማመጣጠን የአልካላይዜሽን ውጤት አለው ማለት ነው። ስምንተኛ ለጥሩ ያፍጠረን ባፍ ውስጥ ሽታ የሚያስከትሉ ባክትሪዎችን ይገድላል። ዘጠነኛ የአይረን መመጠጥን ያሻሽላል። ቫይታሚን ሲ ሰውነታችንንም ሄም ያልሆነ አይረንን ከእጽዋት የሚገኙ ምግቦች እንዲመጠጥ ይረዳል። የደም ግፊትን ይቀንሳል። የደም ግፊትን ለመቆጣጠር የሚረዳ ፖታሽየም በውስጡ ይዟል። እንግዲህ ፖታሽየም በጣም አስፈላጊ ንጥረ ነገሮች ከሚባሉት ውስጥ አንዱ ነው ማለት ነው። ስለዚህ በሎሚ ውስጥ ፖታሽየም ይገኛል ማለት ነው። አስራ አንደኛ የኩላሊት ጠጠር ተጋላጭነትን ይቀንሳል። ሲትሪክ አሲድ የካልሲየም ኦግዛሊት ጠጠርን ይከላከላል። አስራ ሁለት ኢንፍላሜሽንን ይዋጋል። አንቲኦክሲደንቶች የኦክሳይድ ስትረስ እና ኢንፍላሜሽንን ለመቀነስ ይረዳሉ። አስራ ሶስተኛ የልብ ጤናን ያጎለብታል። ፍላቦናይዶች መጥፎ የኮሌስትሮል መጠንን ለመቀነስ ያግዛሉ ማለት ነው። 14ኛ የጉረሮ ህመምን ያስታግሳል። የሞቀ የሎሚ ውሃ ወይም ጭማቂ ከማር ጋር መውሰድ የጉረሮ ህመምን ለማስታገስ ይረዳል። እንግዲህ የመጨረሻው እና 15ኛው ሀይልና ሙድን ይጨምራል። የሎሚ ሽታን ውጥረትን ይቀንሳል፣ እንዲሁም የማሰብ ችሎታን ያሻሽላል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ሎሚ የሚሰጣቸው በርካታ የጤና ጥቅሞች ውስጥ እነዚህ ጥቂቶቹ ናቸው። ስለዚህ ሎሚን በሻይ መልክ መጠቀም ይቻላል ማለት ነው። እንግዲህ ለዛሬ ይዤላቸው የመጠው ቪዲዮውን ለሌሎች እንዲደርስ ላይክ እና ሸር እንድታደርጉ በአላፊነት ጠይቃለሁ።